የመሰላችሁ እንትን ማነው እንዳይቀጥነብም ማለት ነው። አንድ ኮባያ ግማሽ የሚሆን ሞያ ባርጥ፣ ሁለት ኪስ ጄል ነው ያደረኩበት ማለት ነው። እንደ ወፍር ማለት ነው፣ እንዳይቀጣ። ከዛ እሳት ላይ ጠርኩት ማለት ነው። ይህን ይመስላል። ሱካር አላደረኩበትም። ሱካር የራሱ ሱካር አለው ማለት ነው።

ከሌላ ጋር ሮመዳን ብቻ ነው የሚሰራው። እኛ ጋር ከሮመዳን ውጭ ይሰራል፣ ጀል ይሰራሉ፣ ክሬም ይሰራል፣ ሳምቦሳው ፈጣይር በቃ ልክ እንደ ሮመዳ ተአፈ አሪ ደሞ የምንሰራው ሀለብያ ነው። እንሻላ ላይክ ሰብስክራይብ ያረጋችሁ አበረታታ ነው። እንሻላ እስከ ድረስ ሶስት ኩባያ ሞያ አርግያለሁ ማለት በሶስት ኩባያ ውሃ አርግ ያለሁም አዲስ ድስት ላይ ማለት ነው። እዚጋ ደግሞ ግማሽ ቀርቶኛል ማለት ነው ያህለብየው ነው። እዚጋ ደግሞ ግማሽ የሚሆን ውሃ አረጋለው ማለት ነው። ያህለብያት ግማሽ ሊሄዱ ሶስት ሜዳት አረጋለሁ። አንድ ሁለት ሶስት ሀሊቡ ሚሉ ሶስት አረጋለሁ። ሶስት ኩባያ ሁ ሀሊቡ ላይ ግማሽ የሚሆን ብርጭቆ ስኳር አረጋለሁ ማለት ነው። ብስሚላ ግማሽ የሚሆን ስኳር

ከዚህ እናረግበታለን የውሃ ሙዝ ማለት ነው። በክዳኗ አንድ እናረጋለን ማለት ነው። ሰዎችን ይሄንን ይመስላል ማለት ነው። ትንሽና ተማረከና አለ ሁለት ኬስ ጀል ነው የማረገው ሁለት

ከዛ እሳት ላይ ጠርኩት ማለት ነው። ይህን ይመስላል። ሱከር አላረኩበትም ሱካር የራሱ ሱከር አለው ማለት ነው። አል ብረት ደስተ ህይወት ሁለት ስቴል ነው የማደርገው ሁለት

አንእጅል ከዛ እሳት ላይ ጠርኩት ማለት ነው። ይኔ ይመስላል ሱካር አላደረኩበትም። ሱካር የራሱ ሱካር አለው ማለት ነው።

ከዛ እሳት ላይ ጠርኩት ማለት ነው። ይህን ይመስላል። ሱከር አላደረኩበትም። ሱከር የራሱ ሱከር አለው ማለት ነው። መሰላችሁ እንትን ማን ነው እንዳይቀጥንብህም ማለት ነው። አንድ ኮባያ ግማሽ የሚሆን ሞያ ባርጥ፣ ሁለት ኪስ ጄል ነው ያደረኩበት ማለት ነው። እንደወፍር ማለት ነው። እንዳይቀጥ

ከሌላ ጋር ሮመዳን ብቻ ነው የሚሰራው። እኛ ጋር ከሮመዳን ውጭ ይሰራል፣ ጀል ይሰራል፣ ክሬም ይሰራል፣ ላሳምቦሳው ፈጣይር በቃ ልክ እንደ ሮመዳን